ይህ ደግሞ አላሳጥተውሃል ማለት ነው። በደንብ አድርገህ ያዝ ማለት ነው። አታሰቃያት ልጅቷን። የአሰቃየሀት ነው አንዴ ይሄዳለሁ አንዴ ይመልሳለሁ አንዴ ይቀመጣለሁ አንዴ እንዲያርክ ማለት ነው። አሰቃየሀት ማለት ነው። የአሰቃየሀት ልጅቷ አታበሳጫት ማለት ነው። ምንም ብጭት አደረጋታለ። በነገራችን ላይ ደግሞ ብዙ ሴቶች እንደያዝክም እንደሷ ነገር ብዙ ሴቶች እንደያዝክም አሁን፣ በነገራችን ላይ እንደ ሴት ይይዝ ነበረ። ብዙ ሴቶች አይደሩበታል ደርበታት አሁን አይለበሷ ወደቀ። በናቴ ወደቀ እንጂ ሜርታ አዎ ከብዙ ሴትኛም ናይ ነበረ። በነገራችን ላይ ተሴት ታየ ማለት አገባ ወይስ የሆነ ነገር ማለት አደለም። ገባች ሌላ ቦታ እንዳታዞሩት ማለት ነው። ናቲ እንዳታበሳጫት ማለት ነው እናንተ። ብዙዎቹ ይፈትሽዋል፣ ግን እንደናቴ አይተው አላቅ ማለት ህይወቴ ናት አለ። እንግዲህ እንደምታዩት እናቴ እዛ ቀን በቅርብ ነበረ ከሳውዲ የመጡ እና ናፈቀችኝ አለ። እሷም ናፈቀችኝ አለች። እንግዲህ እሄዳለሁ ምናምን ሲል በጣም ተናደደች። ደስተኛ አይደለችም። ምክንያቱም እኔ ለማጥ ላይ ነው የምትሄደው ብላ ብጭትን ያለችው አሁን ነው ያደለ ሞተ የመጣው ለምንድን ነው የምትሄደው አለች። እንዳያች ማለት ነው። ተበሳጨች ማለት ነው። በነገራችን የልጆች ልጆች ደግሞ እዛ ጋር የሚጫወቱ ነበረ። የልጅ ናፍቆትም አለው። ልጅ በጣም ነው የምወደው። ልጆቼ በጣም ነው ልጅ በጣም ነው መጓጓ ወዳለሁ። ብለዋል እንግዲህ አላህ ይሰጥሃል ማለት ነው። ልጅ አላህ ነው ፈጣሪ ነው ይሰጥሃል ማለት ነው። እና ወደ ቤተ ለም ሰፈር ነው። በነገራችን ላይ ቤተ ለም ሰፈር እኔ አይቼዋለሁ። በጣም ደስ የሚል ረጋ ያለ ጸጥ ያለ ሰፈር ነው። በጣም ደስ የሚል ቤተ ለም ወላሂ፣ በነገራችን ላይ ብዙ ጊዜ ተቀምጬበታለሁ እዛ ሰፈር ማለት ነው። እና ደስ የሚል ነው እንግዲህ ናትዬ ወደዛ ሰፈር ናት። ወደዛ ሰፈር ናት። እሱም እዛ ሰፈር መጥቶ ቤት እንዲገዛ እንግዲህ፣ ቤት መጥቶ እንዲገዛ እንደዚህ ተስዋጋ ጋር እንደሚቀመጥ ተስፋ ያደረገ ነው። ወደዛ አካባቢ እያለ ነው ልጆቹ ምናምንም እንዲያሳድግ ሁሉ እየተናገረ ነው። እንግዲህ አበባ ደግሞ ስለ አበባ ነገራት ማለት ነው። ቀይ አበባ ይዘው መጥቶ እንግዲህ አንዴ ውሃ ጠጪ፣ አንዴ እንደዚህ አድርጊ፣ አንዴ ዛፉ በጥሽ። ብቻ መከራዋን ሳይቷት አላፍርቷታል ማለት ነው። ግን ታጋሽ ናት። በነገራችን ላይ ትንሽ ትናደድና ወዳው ትተዋለች። ወግድልና እና ማለት ነው ወዳው ትተዋለች ማለት ነው። ስለ ፍቅር ሁኔታ ነው ያሁን ሁሉም የሚያመጣው ፍቅር ነው ማለት ነው። እና አበባውን እንግዲህ ነጭ ነው ወይስ ቀይ ነው አላት። ነጭ ከሆነ ወንድም የሰጠ ነው። ብዙ ሰዎች በነጭ መጥተው ነበረ። እኛ ግን አወቅ ነው ማለት ነው። አበባ ውስጥ ነጭ ነው ቀይ ነው ከሱ የመጣ እንግዲህ መከራዋን አየች። ባለ ነጭ የሚሰጠው ለማን ነው? ቀይ የሚሰጠው ለማን ነው? ነገራችን ላይ አናቅም ነበረ እንኳንም ነገርከኝ ማለት ነው። ሚፍታ ባለ ተተምረናል ነበር ምን ነጭው እና ቀይ የሚስት እንደሆነ ነጭ ደግሞ እህት ወንድም እንደሚሰጥ እንኳንም ነገርከን ማለት ነው። አንዳንድ የሰው ልጅ የማይሳሳት ነገር የለም። እንግዲህ እሳና አንድ ሰው ሰፕራይዝ ስናረግ ብንል እራሱ እንዋረድ ነበረ ማለት ነው። እንኳንም የፍቅረኛ የሚሰጥና የቤተሰብ የሚሰጠውን ለይተ ነግረናል ማለት ነው። በዚህ አይነት በጣም እናመሰግናለን እና ቤተሰቦች የነሱ መያዘው በነገራችን ላይ በጣም ፈታ ዘና ያደረጉን ነው። ትናንትና አይታችኋል ቪዲዮን ማለት ነው። ዘና ፈተና ያሉ ነበረ። ዛሬ እንደዚህ ማለት ነው ትንሽ እንዲሁ ተመሳሳይ የአንድ የዛፍ እንቁራርት አበባ ውሃ እያለ ማለት በነገራችን ላይ አበባ ዝም ብሎ አበባ አይደለም። የሰጣት የማይበተነው የጨርቁ አበባ ነው የሰጣት የዘላለም የሚቀመጥ ማለት ነው፣ እንደነሱ እንደዘላለም የሚቀመጥ። ያቃላቸው ማለት ነው። ምክንያቱም አንዳንድ ሰው ቢቀባም ባይቀባም ምንም ማያምርበታል ማለት ነው። አንዳንድ ሰው የፈለገ ሊጥ ቢሰፈፀም አይኪለው ቢበትን ማለት ነው። ማያምርበትም አለ ማለት ነው። አሁን ደግሞ ፊልተር ማይመጣ ፊልተር ላይ የወጡ ነው እንደዚህ የሚሆኑት ማለት ነው በነገ ማለት ነው እንግዲህ ፍቅሯንም ገለጸ። ላንተ እዛ ቀን ማለት እንደምትወዳት እሷም እንደምትወድህ ተናግራለች። እና እስከ መጨረሻችሁ ያሳምረላችሁ። እኛ የእናንተ ደስታ እንጠብቃለን። እናትህንም አላህ በሰላም ያምጣልን አንተንም ያገናኝ። ወይንም ደግሞ ይዘሃት እንደምታይ ተስፋ እናደርጋለን። ወይም ይዘሃት ትሄዳለህ ማለት ነው። አሁ ይዘሃት ሂድ። ምንድን ነው ደግሞ እንደዚህ ይዘሃት ሂድ። አብራችሁ እዛ አሳልፋችሁ መምጣት ይችላላችሁ ማለት ነው። ነገራችን ላይ ሚፍታ ነይ፣ እዛ ትሄዳለህ ብዬ ተስፋ አደርጋለሁ። እናት አዎ ትናፍቃለች። ስለ እናት በታነሳም ጥሩ ነው። እናት በጣም ትናፍቃለች። ትክክል ብለሃል ማለት ነው። እና ቤተሰቦች ተስማ ተደለው የተወሰነ ጊዜ እንደዚህ ማስለቅሷታል። በእህቱ ስር ካስተውለው ጓደኛሁን ቤተቶን ልጅ አላቀው ስር ካስተውለው እሱ ቦታ እንዳትጠጊ ብላት፣ በጣም አልቅሳ ምን ብላ ማይተን ነበረላቸው። ቤተሰቦች እንግዲህ ከወደዳችሁ ቲሸርት ለብሳችሁ ያበረታታችሁ፣ እንግዲህ አብረን እያደግን ማለት ነው። እነሱን ገብታችሁ ያበረታታችሁ። አዲስ ፍቅረኛ ናቸው፣ አዲስ እንግዲህ ጣም ናቸው፣ ጣም ላይ ናቸው ማለት ነው። ደግሞ እንመጣለን ማለት ነው። ልጅቷን ደግሞ አደራህን ማለት ነው፣ አታበሳጫት። እሷ ግን አንተንም አታበሳጭም። አንተ ግን በጣም እሷ ግን በጣም ትግስተኛለች። የታገሰችህ ነው ማለት ነው። እና ቤተሰቦች እንግዲህ ሁላቸው ማለት ነው አበረታቱን ማለት ነው። ሼር ላይክ በማድረግ ቤተሰብ እንሆን ማለት ነው። በሌላ ቪዲዮ እንደከወደዳችሁ ሼር ላይክ አድርጉ። በሌላ ቪዲዮ ላይ እስከ ስንገናኝ ድረስ መልካም ቀን የምንላቸው ባይ ባይ። እወዳችኋለሁ።